አታስፈልጋኝም። አንድ ነገር ልንገርሽ፣ ልጆቼን የማየትም የመውሰድም ሙሉ መብት አለኝ። ይሄን እንድታውቅ ይፈልጋለሁ። እሱን ደግሞ በቅርቡ አሳይሻለሁ፣ ታያለሽ ብዬ እንዴት አርጌ ልጆቼን መውሰድ እንዳለብኝ እኔ ነው ማውቀው። ጠብቁኝ፣ ሁላችሁ ጠብቁኝ። አዎ፣ ልጆቼን እንዴት መውሰድ እንዳለብኝ አሳይሻለሁ። ችግር የለውም። ችግር ሞክርና ማለት ነው ያኔ ችግር የለውም ያኔ ደሞ ነው ያኔ ደሞ እና ያው ግን አንቺ

ጉድፈላ ጉድፈላ ናሒ፣ በጣም በጣም በጣም የሆነ በጣም ኦቨር የሆነ ጋጥ ወጣ ማለት ደንበር ያለፍ ከአይነት ሰው የሆንክ ነው ማለት ነው ናሒ። በመጀመሪያ ተከበር ናሒ ማለት ነው። ማለት መከበር የሚባል ነገር አለ። የሆነ መተት አስሮብኝ ነው፣ የሆነ ነገር ሁኖበት ነው። ወደ ማንገትህ ላይም የሆነ የሰይጣን ስራን አስራ በቃ። ማለት ሌላ ነገር እየተከተል እንዳለ ነው የሚሰማኝ፣ እየተከተል እንዳለ ነው የሚሰማኝ ማለት ነው ናሒ። ስለዚህ ቤት እንደየመጣ ገና ክርስትና ያልተነሳች ህጻን ልጅ ምናምን እንደዚህ ማቀፍ፣ የሆነ ነገር ማድረግ ምናምን ምንም አያስፈልግም። ጭራሽ ደግሞ ልጆቹን ልጆቹን እኔ ወስዳቸዋለሁ እግዚአብሔርን ብሎ ይምላል እንዴ እግዚአብሔርን እኔ ወስዳቸዋለሁ አሳይሻለሁ ብሎ ማለ ውብዬ ማለት ነው ለምንድነው ጠንከር ያለ እርምጃ እንደዚህ ንፍጥ ልፍጥፍጥ ሲሉላቸው ወንዶች ማለት ነው ይሄን አይወዱም ምክንያቱም ለአንቺ ጠንከር ያለ እርምጃ ነው አሁን የሚያስፈልገው ለናሒ ይሄ ነው አንቺ ጠንካራ መሆን ነው ያለብሽ አንድም ሁለትም ሶስቴም ብዙ ጊዜ ከሶስት ጊዜም በላይ ማድረግ ያለብሽን ወይም ደግሞ ማስጠንቀቅ ያለብሽን ነገር ነግረሸዋል። ስለዚህ ከዚህ በላይ ደግሞ በቂ ነው ማለት ነው። ራሱን አርሞ ራሱ ተስተካክሎ ራሱ አጥፍቻለሁ ብሎ ነገሮችን አስተካክሎ እስከሚመጣ ድረስ በቃ ምንም አይነት ቦታም መስጠትም የለብሽም ማስገባትም የለብሽም እንደፈለገ እንዲሆንም ማድረግም የለብሽም ጭራሽ በዛቻና በልጆቹ በእንደዚህ አይነት ደረጃ ከመጣ ምንም ይሄ ችላ ማለት የሌለብሽ ነገር ነው ውብዬ፣ ማለት ነው። በጭራሽ ችላ ማለት የሌለብሽ መተው የሌለብሽ ነገር ነው ማለት ነው ውብዬ። ጉድ ፈላ። የምሬ ነው ቤተሰብ። በጣም ነው ቅርታ ያናደደኝ ማለት ነው። ጭራሽ ሲምል በጣም ነው ያናደደኝ። ስለዚህ ልጆችን ወስዶም እሱ ራሱ እንደተመተተበት እናታቸውን እንዳይሉ ከእሱ ጋር ሲሆኑ እንጂ ከአንቺ ጋር ሲሆኑ አንቺን እንዳናይሽ ማየት እንዳያስጠላቸው እንዳያስደርጋቸው ወስዶ ለአውሬ ገብሯቸው ማለት ነው። እንግዲህ ለአውሬ መገበር ነው የምለው እሱ ራሱ ተገብሯል። ሲጀመር ተገብሯል ነው የሚባለው። ወይም መስዋዕት ሁኜ ለልጆቼ ላል አንተለ የሰይጣን መስዋዕት ነው ሁነህ ያለው ሲጀመር ማለት ነውና፣ የሰይጣን መስዋዕት ነው ሁነህ ያለው። ከዚያ በዘለ ላይ እንደፈለገ ገብቶ የፈለገውን ተናግሮ የፈለገውን አንደኛም በሞራልሽ ላይ እንዲረማመድ አትፍቀጅለት ውብዬ ሁለተኛ ደግሞ እንደፈለገ መጦ የፈለገውን ነገር ተናግሮ ልጆችን የፈለገ ነገር አድርጎ እንዲሄድ አትፍቀጅለት በቃ መፍቀድም በጭራሽ የለብሽም አለቀ ሌላው ቤት ውስጥ ያላችሁ ሶስት ሁለት ሶስት አራት ሰዎች ምን እየሰራችሁ ነው እያላችሁ እየተናፈጣችሁ መስጠት የለባችሁም ልጅቷን ምክንያቱም ውብየ ትክክል ናት ምን ይዞ እንደሚመጣ ምን ተቀብቶ እንደሚመጣ ምን አድርገውበት እንደሚመጡ እነዚያ በሰይጣን የሚያመልኩ ሰዎች ምን አድርገውበት እንደሚመጡ አይታወቅም ገባችሁ ምን አድርገውበት እንደሚመጡ ምን ይዞ እንደሚመጣ ወደ ቤት አይታወቅም ስለዚህ ቤት ውስጥ ፈጽሞ አለማስገባት ነው፣ ይሄን ሰው ማለት ነው። ራሱን ንጹሕ ሆኖ ንጹሕ ነኝ ብሎ ነገሮችን ታርሞ እስካልመጣ ድረስ፣ ከቻላችሁ ደግሞ ሰዋለን እኛ እንደዚህ መሆን አንፈልግም ካላችሁ ደግሞ እጅና እግሮን አስራችሁ ጸበል መውሰድ ነው። እጅና እግሮን አስረን እንኳን ጸበል መውሰድ አንችልም፣ ወይም ደግሞ ድራማው ይቀጥላል ካላችሁ ደግሞ በቃ መቀጠል ነው። ምንም በዚህ ደረጃ ማለት ነው። ምንም እንጃ ምን ያህል ሰው ቤት ውስጥ ተሰብስቦ እንዴት እንደምታስጠሉ ማለት ነው። ከየትም ከየትም ከየትም ተሰባስቦ ውብዬ ጋር ቁጭ ብለው ግን አንድም አይሰሩ ናቸው። ጉድ ፈላ። ስለዚህ የሆነ ጠንከር ያለ የሆነ ነገር ያስፈልግሻል። ሌላው ናሒ ምንም ይሁን ምንም ልጆቹን መውሰድም ሆነ በቃ ልጆችን የሆነ ነገር ያደርጋቸዋል ልጆችን የሆነ ነገር ስለሚያደርግብኝ እንዲያያቸው አልፈልግም። ምክንያቱም በአእምሮ አይደለም ካለች ራሱ እንድታይ ራሱ አይፈቀድልም። አይገርምም? በቃ አይፈቀድልም። በቃ ምክንያቱም የሆነ በሽተኛ ነው የምትመስለው። ምንም አያስፈልግም ለአንተ ማለት ነው፣ በቃ አለቀ። ስለዚህ ይህንን እርምጃ መውሰድ ነው ያለብሽ ማለት ነው፣ ውብዬ። ይህንን ነው ማለት የምፈልገው ለውብዬ ማለት ነው። ሰላም ሰላም ለእናንተ የሆኑ ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች፣ ወድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ ዛሬ እንግዲህ በጣም ባናደደኝና ባበሳጨኝ እንግዲህ በናሂና ውብዬ ጉዳይ ነው ማለት ነው የመጣሁት እንግዲህ ናሂ ዛሬ እግዚአብሔርን ልጆችን እወስዳቸዋለሁ እሱን ደግሞ አሳይሻለሁ ብሎ እንግዲህ ዝቶባታል ማለት ነው ውብዬ ውብዬ እውነት ለመናገር የተሰቃየች ነው ያለችው፣ ማለት ይቻላል። ምክንያቱም እዚ ጋር እንዳራስ እንኳን ቁጭ ብላ ልጆቿን ሳታረስ፣ ማለትም እንዳራስ ቁጭ ብላ በደንብ ሳትታረስ፣ እዚያ ጋር ደግሞ እሱ እየመጣ ልክ እንደ ሕፃን ልጅ በየቀኑ ጭቅጭቅ፣ በየቀኑ ንዝንዝ፣ በየቀኑ ከሌሎቹ ጋር እየመጣ እንግዲህ እዚያ ጋር የሚሰራው ስራ ሌላ፣ እዚ ጋር የሚመጡ የሆነ የሚቀላመደው ነገር ሌላ፣ ጭራሽ ዛተ ማለት ነው እንዲ ወንድ ነህ፣ የምሬ ነው የምልህ፣ ወንድ ነህ ማለት ነው። ናሒ ወንድ ነህ፣ ህፃን ልጅ፣ ጭራሽ ገና ክርስትና ያልተነሳች ልጅ ህፃን ጭራሽ። እሷ ባለችበትም ይሁን ወይም ደግሞ የሆነ ሰው ምንም አያመጡም ብለህ ሰርቀህም ይሁን በአንድ በሌላ መንገድ በጉልበትም መውሰድ አስበህ ከሆነ እውነትም ወንድ ነህ፣ እንዲህ እውነትም ወንድ ነህ። ውብዬም አንድም በሌላ መንገድ አታሉ እንኳን ወይ ደግሞ ሌላ ሰው ጋር ሆኖም እንኳን ያችን ሰይጣን ይዞ መጠ እንኳን የሆነ ነገር ቢያደርግ፣ ሞተሻል፣ እኔ ሞተሻል ነው የምለው፣ እንደ ሞትሽ ነው የምቆጥረው። ስለዚህ በጥንቃቄ የአንችን መጃጃል እያየ ነው እንደዚህ። አየሽ ጎስተር ብትይበት ወይ ደግሞ በቀላድ ላ አየት ይሻለዋል ደህና እስከሚሆን ምናምን ብለሽ ዘለል ምንድነው የሚባለው ችላ ማለት የለብሽም ውብዬ በቃ ቸላ ማለት ወይ ነገሮችን ምንም አይመጣም ወይም ምንም አይሆንም ብልሽ ቸላ ማለት የለብሽም ውብዬ በቃ ነገሮችን በትኩረት ማየት አለብሽ የተናገረውን ምሏል እንግዲህ እዚያ ያቀዱትን እዚያ ምን እናድርግ ይህን ብታደርግ ልጆችን ከመጣ ከዚያ በኋላ ወደ ውብዬ አትሄድም እሷ ጋር እሷን ልጆችን ማየት ብለህም አትሄድም እሷን ማየት አይጠበቅብህም ወደዚያም አትሄድም አትጨቃጨቅም ያሉትን ነገርም ይዞ ነው ማለት ነው ይህንን ብሎ የዛተው ስለዚህ ነቃ ልትይ ይገባል ማለት ነው ውብዬ ቤተሰብ ላይክ ሸር፣ ሰብስክራይብ እያደረጋችሁ አድርሱልኝ ማለት ነው። ሎቢ ከጎንሽ ነን፣ በተረፈ ከጎንሽ ነን ማለት ነው። በቃ አለቀ። ከጎንሽ ብዙ ሰው አለ ብዬ አስባለሁ። በሌላም ሀገር ያለ በሀገራችንም ያለን በየትም ያለን ከጎንሽ ብዙ ሰው አለ፣ ብዙ ሰው አለ። ከጎንሽ ነን ማለት ነው። ስለዚህ በጭራሽ በጭራሽ በጭራሽ እጅ እንዳትሰጭ ማለት ነው። እጅ እንዳትሰጭ ራሱን አርሞ ራሱ በእርግጥ ከዚህም በፊት ይቅርታ ጠይቆ፣ ከዚህም በፊት አጥፍቶ ይቅርታ ጠይቆ ገብቶ እንኳን የተወሰነ ወራቶች ሳይቀመጥ ወይ ደግሞ ሳያርፍ ነው ተመልሶ ደግሞ ሌላ ሴቶች እንደዚህ ተከትሎ እየሄዱ አሁን አንደኛዋ እርጉዝ ነኝ፣ አንደኛ እርግዝናዬን አልናገርም፣ ፋፌ እርግዝናዬን አልናገርም። ራሱ ይናገር፣ ያቺ ለምን አትናገርም? በቃ ትናንት ብያዋለሁ። እንደ ጥምብ አሞራ እየዞሩት ያሉት ማለት ነው። ስለዚህ እንደ ወደቀ ስጋ ማለት ነው። እነሱ እንደ ጥንብ አንሳ፣ እሱ እንደ ወደቀ፣ ይሄ እንደ ተጣለ ስጋ እንደዚያ እየሆኑ ነው ያሉት ከሴቶቹ ጋር ማለት ነው። ሶ ናሒ ይሄንን ነው እያካሄደ ያለው። ስለዚህ ባለፈ ማገጃ አስምጥ ሰጠሽዋል። እውነት አለመሆኑ አለ እንግዲህ እዚህ ጋር የሚያየን ነው። ምክንያቱም አንድ ሰው ማገጃ ተሰጦት አትምጣ ከተባለ ያ ማገጃ አለ። ከደረሰብሽ ደግሞ በቃ የሚወሰድበት እርምጃ አለ ማለት ነው። ስለዚህ ያንን ማስጠንቀቂያ ሰጠሽው። በፈለገው ጊዜ ገብቶ ጨራሽ ልጆችን እወስዳለሁ ካለ ደግሞ የአንቺ ስንፍና ከሆነ ቢወስዳቸው ምንም ልንልሽ አንችልም። ነገር ግን የአንቺ ጥንካሬ ያስፈልጋል ማለት ነው። ውብዬ፣ ሌላው ናሒ፣ በጣም በጣም በጣም አበዛኸው። በጣም ተጨማለቅ ማለት ነው። በጣም መስመርህን ሳትክ። የሆነ መስመርህን ከመሳትም አልፎ የሆነ በጣም ተንዛዛ፣ ተጃጃልክ ማለት ነው። ስርዓት ሊኖርህ ይገባል። ስርዓት የሚባል ነገር አለ። ስርዓት ሊኖርህ ይገባል ማለት ነው። ወደ ራስ ተመለስ። በመጀመሪያ ደረጃ አንተ አይደለም ልጆች ልትይዝ አንተ ለራስህ አይደለም፣ ከአምሮህ ጋር አይደለህም። በቃ አንድ አእምሮ የሳተ ሰው ማለት ነህ በአሁኑ ሰዓት አንተ ማለት ነው። ይህን ነው ማለት የምፈልገው። ማንም ከድሬዳዋ ድረስ ናሒ የሚባለው መጣ፣ ማን ሰላም የምትባለው ሰላምናት፣ ማናት፣ ሁሉም ዳይም፣ ሁሉም ተሰብስበዋል። ግን ምን እያደረጋችሁ ነው? ይህን ነው ማለት የምፈልገው። ቤተሰብ በተረፈ እንግዲህ ውብዬ ራስሽን ጠብቂ፣ ልጆችሽንም እግዚአብሔር ያሳድግልሽ ማለት ነው። ጠንካራ መሆን ነው ያለብሽ፣ ጥንካሬሽን ልታሳዩ ይገባል። ቦታ አትስጭው፣ ምክንያቱም ቦታ ሰጠሽና እንደፈለገ ሆነ ማለት ልጆችን ይዞ ሊጠፋ ይችላል ማለት ነው። ምፈልገው ማለት ነው። በተረፈ ወዳችኋለው። ባይ ባይ። እየተማማርን ምግብን ስራ ተራ በተራ